በስመ አብ ወልዱ መንፈስ ቅዱስ አህዱ አምላክ አሜን። መስከረም 25 ቀን እንኳን ከዘመነ ክረምት ወደ ዘመነ መጸው አሸጋገረን። ስንዱም መቤት ቤተ ክርስቲያን ሀገራችን ሁሉ ነገሯ በስርዓት ነውና ዓመቱ በዘመናት ከፍላ ትጠቀማለች። እሊህም ዘመናት መጸው ወይም ጽጌ ያበባ ወቅት፣ ሀጋይ ወይም በጋ ጸደይ በልግና ክረምት ናቸው። ዘመኑ ወቅቶች መለየትና ማሳወቅ ባሻገር የእኛ ሕይወትንም ምሳሌ ለእኛ ሕይወትን ምሳሌዎች ናቸውና ልብ ልንላቸው ይገባል። ዘመነ መጸው ወርሃ ጽጌ ጽቢ እየተባለም ይጠራል። በዚህ ወቅት ምድር በአበባ የምታጌጥበት ክረምት ክረምት የተለፋበት አዝመራ የሚደርስበት በመሆኑ ደስ ያሰኛል። በጊዜውም የእመቤታችን የቅድስት ድንግል ማርያም ስደቷ ይታሰባል። እርሷ ስለ እኛ የሕይወት እንጀራ ተሸክማ መራቧን፣ የሕይወት መጠጥ ይዛ መጠማቷን፣ የሕይወት ልብስ አዝላ መራቆቷን፣ ሙቀተ መንፈስ ቅዱስን የሚያድለውን ተሸክማ ብርድ መመታቷን እናስባለን። ዘመኑም የበረከት ዘመን ነው። በሌላም በኩል ጊዜው ወርሃ ትፍሴት የደስታ ወቅት ነው። በክረምት የደከመ ዋጋውን አግኝቶ በልቶ ጠጥቶ ደስ ይለዋልና ያልሰራ ግን ከማዘን በቀር ሌላ እድል የለውም። ይሄውም ምሳሌ ነው። ዘመነ ክረምት የዚህ ዓለም ምሳሌ ነው። ዘመነ መጸው ደግሞ የመንግሥተ ሰማያት ምሳሌ። በዚህ ዓለም ምግባር ትሩፋትን ድግ ሥራን የሠራ በወዲያኛው ዓለም ተርላ ሲያደርግ ደስታ ሲያገኝ ሰነፋጣንግል ማለትም ንስሐ ያልገባ እግዚአብሔርን ያላስታወሰ እንግዳን ያልተቀበለ መልካም ነገሮችን ያልሰራ ኃጥአን ግን እድል ፈንታ ጸዋ ተርተው ከግብዞች ጋር በየመሆኑ ምሳሌ ነው። በወርሃ ትፍሴት እንደ ሊቃውንቱ እንዲህ ብለን ልንጸልይ ይገባል። ድረሃለ ፈክረምት ወገብ አዝና ዘአስተራየከ እግዚኦ ጽጊያ ተገዳም አፉ ሃይማኖት ንአሌድ ወፍሬ ምግባር ጥቁም እትገሃነ አትገሃነ ለስፋቲከ ከመትጋሆሙ ሆሙ አዳም ለጽስት ንህብ ወነ ወነ ወአንቃስ ቃህም ለጽህስት ንህብ ወአንስ ቃህም የዘመናት ባለቤት ዘመነ መጽውን ወራት ስት ያድርግልን። በዚህ ዕለትም ቅዱስ ዮናስ ነቢይ ይታሰባል። ዮናስ ማለት ርግ የዋህ ማለት ሲሆን ከአስራ ሁለቱ ደቂቀ ነቢያት አንዱ ነው። በሰራፕታ ተወልዶ ያደገው ነቢዩ በልጅነቱ ታመሙቶ ነበር። ታላቁ ነቢይ ኤልያስ ግን ከሰባት ጊዜ ጸሎት አድርጎ ከሞት አስነስቶታል። እናቱ የሥራጥጣዋ መበለት ደግ ሴት ነበረች። ቅዱስ ዮናስ በእድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። የነኤልሳና ኤልሳና አብድዩን ባልንጀራ ነበረ ነብይ እግዚአብሔር እሳ ካረገ በኋላ ቅድመ ልደተ ክርስቶስ በ800 ዓመት አካባቢ የነነዌ ሰዎች ኃጢአት ከመስፈርቱ በማለፉ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ መጣ። ሄድና ነነዌ ሰዎች ንስሐን ስበክላቸው አለው። ከነቢያት ወገን ከሙሴና ከዳዊት ቀጥሎ የዮናስን ያህል የዋህ ገራገር የለምና እግዚአብሔርን እምቢ አለድም ድም አለ። ሰምቶም ዝም አለ። እግዚአብሔር እየደጋገመ ሲናገር ግን እንዲህ የሚዘበዝበኝ ከፊቱ ብቀመጥ አይደል ብሎ ወደ ተርሴስ ኮበለለ። ገራገር ያሰኘውም ቅዱስን ለዚህ ነው። ዮናስን ከእግዚአብሔር ፊት የት ሊሸሽል ይሆን? ወገኖች አንድ ነገር ልብ እንበል። እንኳን ነቢይ እግዚአብሔር ቅዱስ ዮናስ፣ እኛ ክፉዎች ከጌታ ፊት መሸሸት እንደማንችል ጠንቅቀን እናውቃለን። ታዲያ ለምን ሸሸ? ቢሉ ጥበብ እግዚአብሔር በውስጡ ስለነበረበት ነው። ምክንያቱም ዮናስ በአሳንባሪ ማሪ ሆድ ሦስት ቀን እና ሦስት ሌሊት ኑሮ ሙስና ወይም ጥፋት ሳያገኘው መውጣቱ ለጌታ ትንሣኤ ጥላ ምሳሌ ሊሆን ነው። ለዚህም ምስጢሩ ራሱ ጌታችን ምስክሩ ራሱ ጌታችን ነው ወበ ከመነበረ ዮናስ ውስተ ከርሳ አንበሪ ሰሉሰ እለተ ወሰሉሰ ለያሌ ከማሁ ይንበር ከማሁ ይነብር ወልደ እጓለ ምያው ውስተ ልበ ምድር ሰሉሰ እለተ ወሰሉሰ ለያለየ እንዲል ቅዱስ ዮናስ በገንዘቡ ዋጅቶ ወደ መርከብ በገባ ጊዜ ታላቅ ማይበል ሆነ። የእምነት ሰው ነውና እንዲህ እየተናወጠ እርሱ ግን በእርጋታ ተኛ። እነርሱ ግን ቀስቅሰው ቢጠይቁት እጣ ወድቆባሃልና፣ የኔ ጥፋ ስለሆነ እጣ ወድቆባሃልና አሉት። የኔ ጥፋ ስለሆነ ወደ ማይበሩ ጣሉኝ አላቸው። ምክንያቱም ማይበሉ በሚናወጥበት ሰዓት እነሱ ተሳፋሪዎቹ በማን ኃጢአት ነው ይህ ማዕበል የመጣብን እያሉ ኃጢአተኛውን ለመለየት እጣ ያወጡ ነበር። እጣው የወጣበት ሰው ኃጢአተኛ ነው እያሉ መርከብ አውጥተው ሊጥሉት። እናም ቅዱስ ዮናስ ወድቆ ባህላሉ ተኝቶ ስለነበር ይሁን ወደ ባህር ጣሉኝ አለ። እያዘኑ ቢጥሉት ታላቅ ጸጥታ ሆነ። እነዚያ ማህዛብ እግዚአብሔር እግዚአብሔርን በመስዋዕትና በስለት አከበሩ። ዮናስ ግን በማዕበልና በአሳ አንበሪ ሆዱ ሦስት ቀንና ሦስት ሌሊት ጸለየ።

በሰዓቱ ለምን አልጠፋችም? የነነዌ ሰዎች ንስሐ ስለገቡ። አሁንም እንደ ሀገር ኢትዮጵያ ላይ ትንቢት አለ፣ ብዙ ነገር አለ እየተባለ ይነገራል። ነገር ግን ንስሐ ከተገባ እግዚአብሔር የማይመልስልን መዓት የለም። የነነዌ ሰዎች ሊበላቸው የነበረ ሰዓት በንስሐ ተመለሰ አደለ? ከ300 ዓመታት በኋላ ግን ተመልሶ መጥቷል። ለምን? እነዛው ሀገር ስለበደሉ እንደቀደሙት አባቶቻቸው ንስሐ ስላልገቡና ወደ ሶስት መቶ ዓመታት በኋላ ጠፍታለች ነው። የቅዱስ ዮናስ ግን በቀሪ ዘመኑ ፈጣሪውን እያገለገለ ኑሯል። ጠቅላላ እድሜውም 170 ዓመት ነው። የቅዱስ ዮናስ ረዲቱ በረከቱ በሁላችን ላይ ጽፍ ድር ሆኖ የደር አምላከ ቅዱስ ዮናስ እድሜ ለንስሐ ዘመን ለፍስሐን አይንሳን ከበረከቱ ይክፈለን። መስከረም 25 ቀን ጻአተ ክረምት የክረምት መውጫ፣ ቅዱስ ዮናስ ነቢይ፣ ቅዱስ እንጦኒዮስ ቅድስት በርባራ፣ ሐዋርያት ጴጥሮስ፣ ጳውሎስ ቅዱስ ጸመስቀል ይታሰባሉ። ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምንም ምልክት አይሰጥም። ዮናስ በአሳ አንበሪ ሆድ ሦስት ቀን ሦስት ሌሊት እንደነበረ፣ እንዲሁ የሰው ልጅ በምድር ልብ ሦስት ቀንና ሦስት ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነሥተው ይፈርዱበታል፤ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። የቅዱስ ማቴዎስ ወንጌል ከምዕራፍ 12 ከቁጥር 39

በእለቱ ከተነሱት ቅዱሳን ረዴት በረከት ይክፈለን ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።